ሰላም ጤና ተመልካቾቻችን፣ የሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት ከሀገር ውስጥ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የአፍሪካ ዋንጫ ሲካፋ ዞን ማጣሪያ ተሳትፎ እንመለከታለን። ከውጭ በእንግሊዝ ፕሪምየር ሊግ አርሰናልና ቼልሲ የሚያደርጉትን የሳምንቱን ተጠባቂ ጨዋታ እንዲሁም ቃኛለን። ፕሮግራም በመምራት እኔ ሙሴ መለስ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። መግቤ ላይ እንደገለጽኩላችሁ ተመልካቾቻችን በቅድሚያ ከሀገር ውስጥ የምንመለከተው አንኳረሰ ጉዳይ በኢትዮጵያ አስተናጋጅነት እየተካሄደ የሚገኘው 16ተኛው ከ17 ዓመት በታች የአፍሪካ ዋንጫ የምስራቅና መካከለኛው አፍሪካ ሀገራት የእግር ኳስ ምክር ቤት ወይም ሴካፋ ዞን የማጣሪያ ጨዋታዎችን ይሆናል። ይህ ጨዋታ እንግዲህ ከዕዳር 6 ቀን 2018 ዓ ም አንስቶ በአዲስ አበባ ስቴዲየምና በድሬዶ ዓለም አቀፍ ስቴዲየም እየተከናወነ ይገኛል ማለት። ኢትዮጵያ ብሄራዊ ቡድን በምድብ አንድ እንደዚሁ ጨዋታዎችን አድርጓል። አጠቃላይ አስር አገራት በዚህ ውድድር ላይ ተሳትፏል። ውድድሩ በያዝነው ሳምንት ወደ ግማሽ ፍጻሜ ምዕራፍ ተሸጋግሯል። ማለት ኢትዮጵያ በምድብ አንድ ተደልድላ ባደረገቻቸው አራት ጨዋታዎች ሶስቱን አሸንፋ አንድ ጊዜ አቻ በመውጣት እንግዲህ በአስር ነጥብ የምድቡ መሪውና በበላይነት በማጠናቀቅ ወደ ግማሽ ፍጻሜ አልፋለች ማለት ነው። በምድቡ ኬንያ በሰባት ነጥብ ሁለተኛ ደረጃን ይዛ አጠናቃለች። በምድቡ ሁለት ታንዛኒያ በ12 ነጥብ አንደኛ፣ ዩጋንዳ በ9 ነጥብ ሁለተኛ ደረጃን ይዘው አጠናቋል ማለት ነው። የግማሽ ፍፃሜ ጨዋታዎች የፊታችኑ ህዳር 21 ቀን 2018 ዓ ምት በአበበ ብቂላ ስቴዲየም ይከናወናሉ ማለት ነው። ላይ ጨዋታዎች ይደረጋሉ። አዘጋጁ ሀገር ኢትዮጵያ ከዩጋንዳ ጋር ትጫወታለች። ማለት ኢትዮጵያ በመግቢያ ላይ እንዳነሳሁት በምድቡ ባደረገቻቸው ሶስት ጨዋታዎች ሶስት ጊዜ አራት ጨዋታዎች ሶስት ጊዜ ስታሸንፍ አንድ ጊዜ አቻ ወጥታለች በጨዋታዎቹ ላይ እንግዲህ አጠቃላይ አስቆጠረችው ግብ ብዛት አስር ነው አራት ግቦችን አስተናግዳለች ከእነዚህ አስር ከተቆጠሩ ግቦች ታዳጊው ተስፈኛ አጥቂ ዳዊት ካሳ ሰባቱን ግቦች በማስቆጠር የሴካፋ ዞን ማጣሪያ ውድድር ኮከብ ግብ አስቆጣሪነትን እየመራ ይገኛል ማለት ነው። በአሜሪካ ያሰልጣኝ ቤንጃሚን ዚመር እየሰለጠነ የሚገኘ ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የቡድን ውደቱ አጠቃላይ የጨዋታ እንቅስቃሴው እንግዲህ ኢትዮጵያን እግር ኳስ ማህበረሰብ ያስደሰተና በተስፋ እንዲጣልበት ያደረገ የጨዋታ እንቅስቃሴ በማድረግ ላይ ይገኛል ማለት ነው። ቡድኑ በተለይም በምድብ ሦስተኛ ጨዋታ ከሶማሌ ጋር እየነበረበትን ድክመት አሻሽሎ በመግባት በመጨረሻ የምድብ ጨዋታ ከኬንያ ጋር አንድ ለዜሮ ማሸነፍ ያሳየው ብቃት እንግዲህ ቡድኑ እየተሰራበት የተገነባ በደንብ ከሄደ የተሻለ ውጤት ማምጣት እንደሚችል የሚያሳይ ነው። ኢትዮጵያ ብሔራዊ ቡድን እንግዲህ እንደ አውሮፓያን አቋጠር በ2029 ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካይነት 37ኛውን የአፍሪካ ዋንጫ ለማዘጋጀት ጥያቄ ማቅረቧ ይታወሳል። የዛ ዝግጅት አካል የሆነው ጉዞ ወደ 29 ወይም ሮርቱ 2029 የተባለው የታዳጊ ፕሮጀክት አካል ናቸው። እነዚህ ባለፉት ዘጠኝ ወራት በናሽናል ካምፒንግ ፕሮጀክት በብሔራዊ ካምፒንግ ፕሮጀክት ማለት ነው ተሳትፎ በማድረግ ከተለያዩ ክለቦች ተመልምለው ከተለያዩ አካዳሚዎች በመውጣት እንግዲህ የተመለመሉ ተጫዋቾች በዚህ ውድድር ላይ ድንቅ ብቃታቸውን እያሳዩ ይገኛሉ ማለት ነው። ኢትዮጵያ ታዳጊ ብሔራዊ ቡድን በጣም ጥሩ እንቅስቃሴ እያደረገ ይገኛል። ተጋጣሚው የዩጋንዳ ብሔራዊ ቡድን ስንመለከት እንግዲህ የዩጋንዳ ብሔራዊ ቡድን በምድቡ ባደረጋቸው አራት ጨዋታዎች ሶስቱን ሲያሸንፍ አንድ ጊዜ ተሸንፏል። በእነዚህ ጨዋታዎች ላይ እንግዲህ አጠቃላይ ያስቆጠረውን ግብ ስንመለከት ወደ ሀያ ጎል አስቆጥሯል። ብቸኛ ግቦች የተቆጠሩበት እንግዲህ በታንዛኒያ ነው። ሁለት ግቦች ብቻ አስተናግዷል። ጠንካራ ብሔራዊ ቡድን ነው። አጠቃላይ የታዳጊ ብሔራዊ ቡድን ነው። በሴካፋ ዞን ላይ ጥሩ እንቅስቃሴ እያደረገ የሚገኝ ብሔራዊ ቡድን ነው። ከዚህ ብሔራዊ ቡድን ጋር እንግዲህ የኢትዮጵያ ብሔራዊ ቡድን ወሳኝ ጨዋታውን ያደርጋሉ ማለት ነው። በዚህ ሁለት ታንዛኒያ ከኬንያ የምድብ ጨዋታቸውን ያደርጋሉ። ታንዛኒያ በምድብ ሁለት ያሏትን የምድቡን እንዳለ አራት ጨዋታዎች አሸንፋ በ12 ነጥብ ወደ ግማሽ ፍጻሜው አልፋለች። በውድድሩም ሁሉንም ጨዋታዎች ያሸነፈች ብቸኛ ሀገር ናት ታንዛኒያ በሴካፋ ዞን በታዳጊ እግር ኳስ ከቅርብ ዓመታት ወዲህ ጥሩ እንቅስቃሴን እያሳየች የምትገኝ ሀገር ናት ማለት ነው። በአንጻሩ ኬንያ ኢትዮጵያ በምትገኝበት ምድብ ሁለተኛ ሆና ያጠናቀቀችው በሰባት ነጥብ፣ በኢትዮጵያ የተሸነፈችውን ጨምሮ ሁለት ጨዋታ ስታሸንፍ፣ አንድ ጨዋታ አቻ ተለይታለች ከሶማሊያ ጋር ማለት ነው። እንግዲህ ታንዛኒያ በዚህ ጨዋታ የማሸነፍ የቅድሚያ ግምቱን አግኝታለች ማለት ነው። እነዚህ ሁለቱን ግማሽ ፍጻሜ የሚያሸንፉ ሀገራት ወደ ፍጻሜ ያልፋሉ። ወደ ፍጻሜ ማለፍ ብቻ ሳይሆን እንደ አውሮፓያን አቆጣጠር በ2026 በሚደረገው በሞሮኮ ከ17 ዓመት በታች የአፍሪካ ዋንጫ ሴካፋ ዞንን ወክሎ ይሳተፋሉ። ሶስተኛ የሚወጣውም በደረጃ ሶስተኛ የሚወጣውም ቡድን ሴካፋ ዞንን ወክሎ በዚህ የታዳጊዎች የአፍሪካ እግር ኳስ ዋንጫ ውድድር ላይ እንደሚሳተፍ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ መረጃ ያመለክታል ማለት ነው። እነዚህ የተመለከቱ መረጃዎች በቀጣይ ፕሮግራሞቻችን ላይ በስፋት እንመለስባቸዋለን ማለት ነው። በቀጣይ የምንመለከተው የኢትዮጵያ ፕሪሚየር ሊግን ይሆናል። የኢትዮጵያ ፕሪሚየር ሊግ የሰባተኛ ሳምንት ጨዋታዎች በሀዋሳ ዩኒቨርሲቲ ስቴዲየምና በአዲስ አበባ ስቴዲየም ተከናውኗል ማለት ነው። የተለያዩ ውጤቶች በዚህም ተመዝግቧል። ቀድሞ የነበረው ጨዋታ አዳማ ከተማ እና ባህርዳር ከተማ ያደረጉት ጨዋታ የጨዋታ በአዳማ ከተማ አንድ ለዜሮ አሸናፊነት ተጠናቋል። አቡበከር ሳኒ በ75ኛው ደቂቃ ያስቆጠረው ግብ አዳማ ከተማን አሸናፊ አድርጓል ማለት ነው። በተያያዘም በአዲስ አበባ ስቴዲየም በተደረገው ሌላኛው ጨዋታ ወላይ ታጅቻ ውልዋሉ ዲግራት ዩኒቨርሲቲን አሸንፏል። ውብሻት ክፍሌ እና ቅዱስ ቂርቆስ የማሻነፊያ ጎሎቹን ከመረብ ላይ አሳርፏል። ፍቃዱ መኮንን ለወልዋሉ አዲግራት ዩኒቨርሲቲ ብቸኛውን ጎል አስቆጥሯል ማለት ነው። ይህን ውጤት ተከትሎ ለታዚቻ በውድድር ዓመቱ የመጀመሪያ ድሉን አስመዝግቧል ማለት ነው። ከወራጅ ቀጠና ሞቷል። በአንጻሩ ወልዋሉ አዲግራት ዩኒቨርሲቲ እስካሁን በሊጉ ባደረጋቸው ሰባት ጨዋታዎች ምንም ያሸነፈው ጨዋታ የለም። በአንድ ነጥብ የመጨረሻውን ሀያኛ ደረጃ ይዞ ወራጅ ቀጠና ውስጥ ይገኛል ማለት ነው። ነገሌ አርሲ ኢትዮጵያ መድን እንደዚሁ ያሸንፋል። ይህ የሳምንቱ ያልተጠበቀ ውጤት ነው ማለት ነው። ምስጋናው መላኩ በስልሳ ሁለተኛው ደቂቃ የማሸነፊያን ጎል ለነገላርሴ አስቆጥሯል። ነገላርሲ ተከታታይ ድሉን ማስመዝገብ ችሏል ማለት ነው። በኢትዮጵያ ፕሪሚየር ሊግ ተጠባቂ የሳምንቱ ጨዋታ የነበረው በአዲስ አበባ ስቴዲየም ሲዳማ ቡናና መቻል ያደረጉት ጨዋታ ነበር። በዚህ ጨዋታ ሲዳማ ቡና ሁለት ለአንድ ማሸነፍ ችሏል። ጋናዊ ኮሊን ኮፊ በአንደኛው ደቂቃ ያስቆጠራት ግብ መቻል መሪ ኮሊን ኮፊ እንግዲህ በዘንድሮ የኢትዮጵያ ፕሪሚየር ሊግ ፈጧን አንጎል ከመረብ ላይ ማሳረፍ ችሏል ማለት ነው። ያሬድ ባዬ የሲዳማ ቡና አንበል በፍጹም ቅጣት ምትና በጨዋታ ያስቆጠራቸው ግቦች ሲዳማ ቡና ወሳኝ ሶስት ነጥብ እንዲያገኝ አስችሎታል። በተለይም በ93ኛው ደቂቃ በጨዋታ ያስቆጠረው ግብ ሲዳማ ቡና በዋንጫ ፉክክሩ ወሳኝ ሶስት ነጥብ እንዲያገኝ አስችሎታል። ይህን ተከትሎ በሊጉ አምስተኛ ድሉን ያስመዘገበው ሲዳማ ቡና በ16 ነጥብ የሊጉን መሪነት አጠናክሯል ማለት ነው። በአንጻሩ በውድድር ዓመቱ የመጀመሪያ ሽንፈቱን ያስተናገደው መቻል በ12 ነጥብ አምስተኛ ደረጃ ላይ ይገኛል ማለት ነው። በዚሁ ላይ ባደረገው ሌላኛው ጨዋታ የቶ ኤሌክትሪክ ቅዱስ ጊዮርጊስን አንድ ለዜሮ አሸንፏል። ሐሰን ሁሴን በ59ኛው ደቂቃ ብቸኛውን ጎል ከመረብ ላይ ያሳርፏል ማለት ነው። ቅዱስ ጊዮርጊስ በዋሳ ከሄደ በኋላ ተከታታይ ሽንፈቱን ማስተናገዱ ይታወሳል። በስድስተኛ ሳምንት መርሃ ግብርም በአዲያው ሳና በተመሳሳይ አንድ ለዜሮ መሸነፉ የሚታወስ ነው። በአዲስ አበባ ስቴዲየም በተደረገው ጨዋታ በዘንድሮ ወዳመ ጥሩ እንቅስቃሴ እያደረገ የሚገኘው ፋሲል ከነማ ዋሳ ከተማን አንድ ለዜሮ አሸንፏል። ቃል ኪዳን ዘላለም በሰባ ሰባተኛው ደቂቃ ያስቆጠረው ግብ እንግዲህ ዋሳ ፋሲል ከነማን ወሳኝ ሶስት ነጥብ እንዲያገኝ አስችሎታል። በ15 ነጥብ ደረጃውን ከአራተኛ ወደ ሁለተኛ ከፍ ማድረግ ችሏል። በዚሁ ላይ በዋሳ ዩኒቨርሲቲ በተደረገው ሌላኛው ጨዋታ ኢትዮጵያ ቡና ሸገር ከተማን ሁለት ለአንድ በሆነ ውጤት አሸንፏል። ራምኬል ጀምስና ና አቡበከር አዳሙ ግቦቹን አስቆጥሯል። አቡበከር አዳሙ በፍጹም ቅጣት ምት ያስቆጠረው ግብ ነው ኢትዮጵያ ቡናን አሸናፊ ያደረገው ማለት ነው። ጀቤሳ ሚኤሳ ለሸገር ከተማ ብቸኛውን ግብ ከመረብ ላይ አሳርፏል ማለት ነው። ውጤቱን ተከትሎ ኢትዮጵያ ቡና ከአራት ተከታታይ ጨዋታዎች በኋላ ወደ አሸናፊነት ተመልሷል። ከወራጅ ቀጠና ሞቷል። እንግዲህ ሸገር ከተማ ከወገብ በታች ግርጌ የደረጃው ሰንጠረዥ ግርጌ ላይ ተቀምጧል ማለት ነው። ሌሎች ጨዋታዎች እንደዚሁ ስንመለከት ድሬዳዋ ከተማ ምድረገነት ሽሬ ጋር ባደረጉ ጨዋታ ምድረገነት ሽሬ ሁለት ለዜሮ አሸንፏል። በአዲስ አበባ ስቴዲየም በተደረገው ጨዋታ ዳንኤል ዳርጌና አቤል ማሙሽ የማሸነፊያ ግቦቹን አስቆጥሯል። ይህንን ተከትሎ ምድረገነት ሽሬ በወድር አመቱ ሁለተኛ እድሉን አሳክቷል ማለት ነው። በአንጻሩ ድሬዳዋ ከተማ ወድር አመቱ ሶስተኛ ሽንፈቱን አስተናግዷል። መቀሌ ሰባ እንደርታ ከኢትዮጵያ ንግድ ባንክ አዲያው ሳና ከአርባ ምንጭ ከተማ ሌሎች የተደረጉ ጨዋታዎች ናቸው ማለት ነው። የሊጉ የስምንተኛ ሳምንት ጨዋታዎች ከአውድዳር 21 ጀምሮ ይከናወናሉ። እሁድ ፋሲል ከነማ ከወላይታ ድቻ ከቀኑ ሰባት ሰዓት ጨዋታቸውን ያደርጋሉ በሀዋሳ ዩኒቨርሲቲ ስቴዲየም ባህር ዳር ከተማ ከኢትዮጵያ ምድር ከቀኑ 9 ሰዓት ወልዋሉ አዲግራት ዩኒቨርሲቲ ከመቀሌ ሳባ እንደርታ ከቀኑ 10 ሰዓት በአዲስ አበባ ስቴዲየምና ኢትዮ ኤሌክትሪክ ካዳማ ከተማ ከምሽቱ 12 ሰዓት ላይ በዋሳ ዩኒቨርሲቲ ስቴዲየም ጨዋታዎቹን ያደርጋሉ። ሰኞ ህዳር 22 ምድረገነ ሽሬ ከዋሳ ከተማ ከቀኑ 7 ሰዓት የሊጎመሪ ሲዳማ ቡና ከኢትዮጵያ ድባም ከቀኑ 10 ሰዓት በአዲስ አበባ ስቴዲየም የሚያደርጉት ጨዋታ ይጠበቃል ኢትዮጵያ ቡና ከሀዲያ ሆሳዕና በሀዋሳ ዩኒቨርሲቲ ስቴዲየም ብራዚሉ ጨዋታቸውን ያደርጋሉ ማክሰኞ ቅዱስ ጊዮርጊስ ከአርባ ምንጭ ከተማ ከቀኑ 9 ሰዓት ነገሌ አርሲ ከሸገር ከተማ ከምሽቱ 12 ሰዓት በሀዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን የሚያደርጉ ይሆናል መቻል ከድሬዳዋ ከተማ ከቀኑ 9 ሰዓት በአዲስ አበባ ስቴዲየም የሚያደርጉ ጨዋታ የስምንተኛ ሳምንት የመጨረሻ መርሃ ግብር እንደሆነ የሊጉ አክሲዮን ማህበር መረጃ ያመለከታል። ሌላው የኢትዮጵያ ሴቶች ፕሪሚየር ሊግ እንመለከታለን። የኢትዮጵያ ሴቶች ፕሪሚየር ሊግ ውድድር እየተከናወነ ይገኛል። የስምንተኛ ሳምንት ጨዋታዎች በአበበ በቂላ መታሰቢያ ስቴዲየምና በኢትዮጵያ ንግድ ባንክ ሜዳ ተከናውኗል። የሳምንቱ ተጠባቂ ጨዋታ የነበረው የመቻልና የኢትዮጵያ ንግድ ባንክ ጨዋታ ያለምንም ግብ አቻ ውጤት ተጠናቋል። ውጤቱን ተከትሎ የኢትዮጵያ ንግድ ባንክ በ16 ነጥብ ሶስተኛ ደረጃ ላይ ይገኛል። መቻል በ14 ነጥብ አራተኛ ደረጃ ላይ ተቀምጧል ማለት ነው። ሌሎች ጨዋታዎችን ስንመለከት የሊጉ መሪቶ ኤሌክትሪክ ሲዳማ ቡና ሁለት ለዜሮ አሸንፏል። በድንቅ ብቃት ላይ የሚገኘው አጥቂዋ ዳግሞ የሰለሙ ሁለቱንም ግቦች አስቆጥራለች። በከፍተኛ ግብ አስቆጣሪነቱም እንግዲህ ያላትን ግብ 16 አድርሳለች ማለት ነው። አጠቃላይ እንግዲህ አትሌቶ ኤሌትሪክ በውድድር አመቱ ያደረገውን ስምንተኛ ጨዋታ በማሸነፍ ባሕራን ነጥብ መሪነቱን አጠናክሯል ማለት ነው። ዋሳ ከተማ ሸገር ከተማን በዚሁ ሁለት ለዜሮ አሸንፏል። ዳግማይት ሰለሞን ግቦቹን አስቆጥራለች መሰሉ አብራና ታደለች አብርሃ ለዋሳ ከተማ እንደዚሁ ግቦቹን አስቆጥሯል። በሌላኛው መርሃ ግብር ድሬዳዋ ከተማ ዋሳ ከተማን ሁለት ለአንድ በሆነ ውጤት አሸንፏል። ፊርሜ የከበደና ዝናሽ ሰለሞን የማሸነፊያ ግቦቹን አስቆጥሯል። መድኒት አለሙ ለአርባ ምንጭ ከተማ ብቸኛው ግብ ከመረብ ላይ አሳርፋለች። አዳማ ከተማ ልደታ ክፍለ ከተማን ሁለት ለአንድ አሸንፏል ማለት ነው። ምስር ኢብራሂምና ልደታ ክፍለ ከተማ ሰርካለም ሻፊ በራሷ ላይ የማሸነፊያ ግቦቹን አስቆጥሯል ማለት ነው። ቃል ኪዳን ጥላው ለልደታ ክፍለ ከተማ በፍጹም ቅጣት ምት ግቧን አስቆጥራለች ማለት ነው። ሌላኛው ጨዋታ ቦሌ ክፍለ ከተማና ባህር ዳር ከተማ ያደረጉት ጨዋታ ነው። ይህ ጨዋታ በቦሌ ክፍለ ከተማ ሁለት ለአንድ አሸናፊነት ተጠናቋል ማለት ነው። ሜላት አሊሙዝ እና ምዕረት አየለ ማሸነፊያ ግቦቹን ከመረብ ላይ ያሳርፈዋል። የቦሌ ክፍለ ከተማ ብዙ ነሽ ቡልቻ በራሷ ላይ ለባህር ዳር ከተማ የብቸኛውን ግብ ከመረብ ላይ ያስቆጥራለች ማለት ነው። ቅድም እንዳነሳው በሳምንቱ ተጠባቂ ጨዋታ መቻል እና ኢትዮጵያ ንግድ ባንክ ያለምንም ግብ አቻ ተለያይተዋል ማለት ነው። ይህን ተከትሎ የስምንተኛ ሳምንት መርሃ ግብር ተጠናቋል። የዘጠነኛ ሳምንት መርሃ ግብር በቀጣይ የሚካሄድ መሆኑን ኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ሌላኛው የምንመለከተው የሀገር ውስጥ መረጃ የኢትዮጵያ ዋንጫ መረጃ ነው። ኢትዮጵያ ዋንጫ የእጣ ማውጣት ስነስርዓት ሐሙስ ዕለት ተከናውኗል። የሶስተኛ ዙር ጨዋታ በዚሁ መሰረት የኢትዮጵያ ዋንጫ የሶስተኛ ዙር መርሃ ግብር ታህሳስ አራትና አምስት ቀን 2018 ዓ ም በዋሳና አዲስ አበባ ከተሞች እንደሚከናወን የኢትዮጵያ እግር ኳስ ፌዴሬሽን አስተዋውቋል። በዚሁ መሰረት አቃቂ ክፍለ ከተማ ከነገላርሴ፣ መቻል ከድሬዳዋ ከተማ፣ ባርዳር ከተማ ከቦዲቲ ከተማ፣ ኢትዮጵያ መድን ከቢሾፍቱ ከተማ ይጫወታሉ። ደብረ ብርሃን ከተማ ከቤንች ማቺ፣ ቡና ሲዳማ ቡና ከአርባ ምንጭ ከተማ፣ ወልዋሎ አዲግራት ዩኒቨርሲቲ ከንብ እግር ኳስ ክለብና ኢትዮጵያ ቡና ከመቀሌ ሰባ እንደርታ በሶስተኛው ዙር የሚደረጉ የኢትዮጵያ ዋንጫ ጨዋታዎች ናቸው ማለት ነው። የወቅቱ የውድድሩ አሸናፊው ላይታዲቻ በሁለተኛው ዙር ከውድድሩ መሰናበቱ የሚታወስ ነው። ከ60 ዓመት በላይ ያስቆጠረው የኢትዮጵያ ዋንጫ ውድድር እንግዲህ ባለፉት ጥቂት ዓመታት ተቋርጦ እንግዲህ ካለፉት ሁለት ሶስት ዓመታት በኋላ መጀመሩ የሚታወስ ነው። በዚህ ውድድር ላይ የሚያሸንፈው ቡድን ኢትዮጵያን ወክሎ በቀጥ ዓመት በሚደረገው የካፍ ኮንፌዴሬሽን ዋንጫ ላይ እንደሚሳተፍ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ከሀገር ውስጥ የመጨረሻ የምንመለከተው መረጃ የቦክስ ስፖርት መረጃውና ለኢትዮጵያ ቦክስ ፌዴሬሽን በየዓመቱ ከሚያከናውናቸው አመት የክለቦች ሻምፒዮና ውድድር አካል የሆነው የክለቦ ሻምፒዮና የመጀመሪያው ውድድር በአዲስ አበባ ትንሽ ለገብ ስቴዲየም መካሄድ ጀምሯል ማለት ነው። ከረቡ ጀምሮ ማለት ነው። 14 ክለቦች የቦክስ ክለቦች በሁለቱም ፆታዎች ተሳትፎ እያደረጉ ይገኛል ማለት ነው። አጠቃላይ በአመት ውስጥ አራት ውድድሮች እንደሚካሄዱ የባህልና ስፖርት ሚኒስቴር መረጃ ያመለክታል። በአጠቃላይ በአራት ውድድሮች የተሻለ ነጥብ ያስመዘገቡ ቡድኖች እንግዲህ አጠቃላይ ውድድሮ አሸናፊ እንደሚሆኑ የባህልና ስፖርት ሚኒስቴር ያደረሰን መረጃ ያመለክታል ማለት ነው። ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ከአፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከዚያ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። ተመልካቾቻችን ከውጭ የምንመለከተው በእንግሊዝ ፕሪምየር ሊግ የ13ኛ ሳምንት መርሃ ግብር ቼልሲና አርሰናል የሚያደርጉትን ተጠባቂ መርሃ ግብር ይሆናል። የእነዚህ ሁለት ክለቦች ጨዋታ ሁድ ማምሻውን ከሚሽቱ አንድ ሰዓት ከ30 ላይ በስታንፎርድ ብሪጅ ስቴዲየም የሚከናወን ይሆናል። እነዚህ ቡድኖች በደረጃው አንደኛና ሁለተኛ ደረጃ ላይ ይገኛሉ። አርሰናል በ29 ነጥብ ሊጉን ይመራል፣ ቼልሲ በ23 ነጥብ ይከተላል። የነዚህ ቡድኖች ጨዋታ እንግዲህ በዋንጫ ፉክክሩ ላይ የራሱ የሆነ ተጽዕኖ ይኖረዋል ተብሎ ነው የሚጠበቀው። እነዚህ ሁለቱ ቡድኖች በዘንድሮ ፕሪሚየር ሊግ ያላቸውን ቁጥራዊ መረጃ ስንመለከት የመጀመሪያ የምናገኘው ባለሜዳውን ቼልሲ ነው። ቼልሲ በውድድር አመቱ እስካሁን ባደረጋቸው 12 ጨዋታዎች ሰባት ጊዜ አሸንፏል ሁለት ጊዜ ሲሸነፍ እንግዲህ በቀሪ ሶስት ጨዋታዎች አቻ ተለያይቷል ማለት ነው። በእነዚህ ጨዋታዎች ሰማያዊዎቹ 23 ግብ ሲያስቆጥሩ 11 ግቦችን አስተናግደዋል ማለት ነው። በ45 ዓመቱ ጣሊያናዊ ኤንዞ ማሬስካ የሚመራው ቼልሲ በ23 ነጥብ ሁለተኛ ደረጃ ላይ ይገኛል ማለት ነው። በአመቱ ድንቅ ብቃቱን እያሳየ የሚገኘው አርሰናል በሊጉ በተመሳሳይ ባደረጋቸው 12 ጨዋታዎች 9 ጊዜ ሲያሸንፍ የተሸነፈው አንድ ጊዜ ብቻ ነው። ሁለት ጊዜ አቻ ወጥቷል ማለት ነው። በእነዚህ ጨዋታዎች ላይ አራት ጎሎችን ከመረብ ላይ አሳርፏል፣ ስድስት ግቦች ተቆጥሮበታል ማለት ነው። በ43 ዓመቱ ስፔን ማይክል አርቴታ የሚመራው አርሰናል እንግዲህ የሊጉ አናት ላይ በ29 ነጥብ ተቀምጧል ማለት ነው። እነዚህ ሁለቱ ክለቦች ከ118 ዓመት በላይ ያስቆጠረ የእርስ በርስ ተቀናቃኝነት ያላቸው ክለቦች ናቸው። ሁለቱም የለንደን ከተማ ተቀናቃኝ ክለቦች ናቸው። ቼልሲ በምዕራብ ለንደን የሚገኝ ቡድን ነው። አርሰናል በሰሜን ለንደን የሚገኝ ቡድን ነው። እስካሁን በሁሉም ውድድሮች 211 ጊዜ ተገናኝቷል። የሁዱ ጨዋታ ለ212ኛ ጊዜ ነው። በእነዚህ ጨዋታዎች ላይ እንግዲህ አርሰናል 84 ጊዜ በማሸነፍ የበላይነቱን ይዟል። ቼልሲ በ16ቱ አሸንፏል ማለት ነው። በቀሪ 61 ጨዋታዎች ደግሞ ነጥብ ተጋርተዋል ማለት ነው። በእንግሊዝ ፕሪሚየር ሊግ ሲገናኙ ደግሞ የሁዱ ለ67ኛ ጊዜ ይሆናል። ከዚህ ቀደም ባደረጓቸው 66 ጨዋታዎች አርሰናል 27 ጊዜ በማሸነፍ አሁንም የበላይነቱን ይዟል ማለት ነው። ቼልሲ 20 ጊዜ ሲያሸንፍ በ19 ቀሪ ጨዋታዎች ላይ ደግሞ ነጥብ ተጋርተው ወጥተዋል ማለት ነው። ክለቦቹ በፕሪሚየር ሊጉ ባለፉት አስር ጨዋታዎች በነበራቸው የእርስ በእርስ ግንኙነት አሁንም አርሰናል የበላይነቱን የያዘው አርሰናል ከእነዚህ አስር ጨዋታዎች ሰባቱን ሲያሸንፍ፣ ቼልሲ ማሸነፍ የቻለው አንድ ጨዋታ ብቻ ነው በቀሪ ሁለት ጨዋታዎች አቻ ተለይተዋል ማለት ነው። እነዚህ ሁለቱ ቡድኖች ቅድም እንዳነሳሁት ለ118 ዓመታት ያስቆጠረ ተቀናቃኝነት አላቸው ማለት ነው። አርሰናል የሊጉን ዋንጫ 13 ጊዜ አንስቷል። ቼልሲ ደግሞ ስድስት ጊዜ ዋንጫውን አንስቷል። በአሰልጣኝ ማይክል አርቴታ የሚመራው አርሰናል ባለፉት ጥቂት ዓመታት እንግዲህ በዋንጫ ፉክክሩ ላይ ጥሩ ግስጋሴ እያደረገ ይገኛል። ዋንጫ ባያነሳ በተለይ በእንግሊዝ ፕሪሚየር ሊግ በየዓመቱ ከሊቨርፑል ከማንቸስተር ሲቲ ጋር ጠንካሪ ፉክክር እያደረገ ይገኛል በዘንድሮ የወድ ዓመት እንግዲህ ጥሩ መሻሻል አሳይቶ እንግዲህ ልጉ መሪ ሆኗል በእንግሊዝም አልፎ በአውሮፓም ጥሩ ግስጋሴ እያደረገ ይገኛል በሳምንቱ አጋማሽም ባየር ሙኒክን በአሳማኝ ብቃት ሶስት ለአንድ ያሸነፈበት ጨዋታም እንግዲህ ከእንግሊዝ አልፎ በአውሮፓ ደረጃም ያለውን ድንቅ ብቃት እያሳየ ይገኛል አርሰናል ማለት ነው ቼልሲ በአንጻሩ ደግሞ በዘንድሮ ወጣ ገባ ያለ እንቅስቃሴ እያሳየ ይገኛል። ጥሩ አጀማመር ነበረው። በመሀል የተወሰኑ መንገራቀጮች ነበሩት። ባለፉት ጥቂት ጨዋታዎች ላይ እንግዲህ ጥሩ መሻሻል በማሳየት ጥሩ እንቅስቃሴ እያሳየ ይገኛል። የኤንዞ ማሬስካው ቼልሲ ማለት ነው። እነዚህ ቡድኖች የሚያደርጉት ጨዋታ እንግዲህ ለተመልካች አዝናኝና ጠንካራ ፉክር ይታይበታል ተብሎ ይጠበቃል ማለት ነው። በዚህ ጨዋታ እንግዲህ የሚያሸንፈው ቡድን እንግዲህ በዋንጫ ፉክሩ ላይ ራሱን ተጽዕኖ ማሳደር ይችላል። አርሰናል ካሸነፈ ከቼልሲ ጋር ያለው የነጥብ ልዩነት ወደ ዘጠኝ ከፍ ይላል። በአንጻሩ ቼልሲ ካሸነፈ ደግሞ ከአርሰናል ጋር ያለው የነጥብ ልዩነት ወደ ሶስት ዝቅ ይላል ማለት ነው። በዋንጫ ፍክሩ የራሱ ትርጉም ያለው ጨዋታ ነው ማለት ነው። የ47 ዓመቱ እንግሊዛዊ አንቶኒ ቴለር ይህን ጨዋታ በዋና ዳኝነት ይመሩታል ማለት ነው። ውለት የሚደረገው ጨዋታ እንግዲህ የዓለምን ትኩረት ሰቧል ማለት ነው። በዚህ ሁለት የእንግሊዝ ፕሪሚየር ሊግ ሌሎች የ13ኛ ሳምንት ጨዋታዎች ይደረጋሉ። ክሪስታል ፓላስ ከማንቸስተር ዩናይትድ ከቀኑ 9 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። ማንቸስተር ዩናይትድ ሰኞ ባሳለፍነው ሳምንት ባደረገው ጨዋታ በሜዳዋን ለዜሮ መሸነፉ ይታወሳል። ከዛ ገግመው እንግዲህ ወደ አሸናፊነት ለመመለስ የሚያደርገው ጨዋታ ነው። ሌሎች መርሃ ግብሮችን ስንመለከት በውጤት ማጣት ቀውስ ውስጥ የሚገኘው ሊቨርፑል ወደ ለንደን በማምራት ከዌስታም ዩናይትድ፣ አስቶን ቪላ ኮልቭስ እና ኖቲንጋም ፎረስ ከብራይተን በተመሳሳይ ከቀኑ 11 ሰዓት ከአምስት ጨዋታቸውን የሚያደርጉ ይሆናል ማለት ነው። ቅዳሜ ማንቸስተር ሲቲ ከሊድስ ዩናይትድ ከሚስቱ 12 ሰዓት ላይ ጨዋታቸውን ያደርጋሉ። ትልልቅ ክለቦች እንግዲህ አብዛኞቹን ጨዋታቸው የሚያደርጉት በእንግሊዝ ፕሪሚየር ሊግ እንግዲህ እሁድ ዕለት ነው። ማንቸስተር ሲቲ ካሸነፈ የቅዳሜውን ጨዋታ በቼልሲና በአርሰናል ጨዋታ ላይ ራሱን ተጽዕኖ ማሳደር ይችላል። በጊዜነት ደረጃውን ወደ ሁለተኛ ከፍ በማድረግ እንግዲህ ቼልሲን ባንድ ነጥብ ይበልጣል። ከአርሰናል ጋር ያለውን የነጥብ ልዩነትም ወደ አራት ማጥበብ ይችላል ማለት ነው። እነዚህ በዋንጫ ፉክክሮ የሚደረጉ ወሳኝ ጨዋታዎች ናቸው። በሀገር ውስጥም በውጭ የዳሰስናቸውን ርዕሰ ጉዳዮች ሰኞ ሰኞ በምናቀርበው የዚያ ስፖርት የሬዲዮ ፖድካስት ፕሮግራም በስፋት እንመለስባቸዋለን። ተመልካቾቻችን፣ የዛሬው የኢዜአ ስፖርት ፕሮግራም ይህን ይመስል ነበረ። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ፣ እስከ ሳምንት ቸርን ሰንብት።